ቅዱስ ጊዮርጊስ እግር ኳስ ክለብ ከፋይናንስ ጋር በተገናኘ ከገንዘብ ጋር በተገናኘ ሰጥ አገባ ውስጥ ሲገባ ትላልቅ ተጫዋቾቹን ጭምር በአስገዳጅ ሁኔታ እንዲለቅ የተገደደበት በፋይናንስ እጦት ባጋጠመው እርስ በርስ መመሰቃቀል እንደሆነ ይታወቃል እና ትናንት የተካሄደው አዲስ የቦርድ ምርጫ የቅዱስ ጊዮርጊስን የፋይናንስ ችግር ይቀርፋል ተብሎ ተጠብቆ ነበር። በርካቶችም ተስፋ ያደረጉባቸው የተለያዩ ጉዳዮች ነበሩ። ኦዲት ሲደረግን በርካቶች ደንግጠዋል። ቅዱስ ጊዮርጊስ በአሁኑ ሰዓት ያለው አንጡራ ሀብት 13 ሚሊዮን ብር ብቻ ነው። 13 ሚሊዮን ብር ማለት ቅዱስ ጊዮርጊስ ከዚህ በፊት ለአንድ ተጫዋች ለሁለት ዓመት ሲከፍለው የነበረው ብር ነው። 13 ሚሊዮን ብር ልብ በሉ አድማጮች፣ ቅዱስ ጊዮርጊስ በባለፉት አምስት ዓመታት 163 ሚሊዮን ብር ዕዳ ያለበት እግር ኳስ ክለብ ነው። ይህንን ክለብ አሁን ያለው ቦርዱ ያወጠዋል? የሆነ ጥያቄው የተመረጠውም ይሄው ራሱ ቦርዱ ነው ማለት ነው። ምርጫ ላይ የተመረጠውም ይሄ ቦርዱ ነው። ከተመረጡት መካከል አቶ አብነት ገብረ መስቀል፣ አቶ ንዋይ በየነ እና ሌሎችም እና አቶ ፍሳ ሞላልኝ ተካተዋል። ለሁለት ተከፍለዋል ደጋፊው። ቅዱስ ጊዮርጊስ በ13 ሚሊዮን ብር አንጡር ሀብት ይሻገረዋል ወይ? ይህንን ያለበትን የፋይናንስ ችግር አንድ ሁለት ቅዱስ ጊዮርጊስ 163 ሚሊዮን ብር ከየት አምጥቶ ነው እዳውን የሚከፍለው ጥያቄ እንዴት አያችሁት? የቅዱስ ጊዮርጊስን ጠቅላላ ጉባኤ አጠር አጠር ያሉ አንድ ሁለት ሁለት ደቂቃ እንውሰድና ሀሳቡን እናንሳው። የግል አስተያየቶች ናቸው፣ አድማጮቻችን አሁንም እናነሳቸው። የግላችን አስተያየት ነው። ቅዱስ ጊዮርጊስን ማዳን አለብን። ኦፒኒየን ነው፣ ኦፒኒየን ነው። የማያስደስታችሁን አስተያየት ሰምታችሁ ለፉት ይጠቅመናል ካላችሁ እሰዱት። እኛ ጨዋታው እኛ ሀሳባችን ቅዱስ ጊዮርጊስን ማዳኑ ላይ ብቻ ነው። መዳን አለበት። ቅዱስ ጊዮርጊስ የፋይናንስ ችግር ውስጥ ያለ እግር ኳስ ክለብ ነው። መቶ ስልሳ ሶስት ሚሊዮን ብር ዕዳ ያለበት ቡድን ነው። አስራ ሶስት ሚሊዮን ብር ብቻ ነው አሁን ያለው ሀብቱ አስራ ሶስት ሚሊዮን ብር ለአንድ ተጫዋች ለሁለት አመት ሲከፍለ የነበረው ነው ሶፊ ከንተል ጀምር ነው እንዳሉት ይደንጣ ሚራክል ይፈልጋል ታምር ይፈልጋል ቅዱስ ጊዮርጊስን ካለበት ችግር ለማውጣት ቅዱስ ጊዮርጊስ እንግዲህ ከሰማኒያ ዓመታት በላይ በኢትዮጵያ እግር ኳስ ታሪክን መስራት የቻለ የሀገራችን ቁጥር አንድ በዋንጫ ስኬት ቁጥር አንድ ክለብ ነው ምንም ጥያቄ በሌለው መንገድ የኢትዮጵያ ፕሪሚየር ሊግን ደግሞ ደጋግሞ ማንሳት ለብሔራዊ ቡድን ጭምር 2013 የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ሲገባ አብዛኞቹ ተጫዋቾች ከቅዱስ ጊዮርጊስ የመጡ ነበሩ እና ለሀገርም በብሔራዊ ቡድን ደረጃም እንዳአጠቃላይ ብዙ አስተዋጽኦ ያደረገ እግር ኳስ ክለብ ነው። ስለዚህ ይሄ እግር ኳስ ክለብ አሁን የቅዱስ ጊዮርጊስ ደጋፊዎች ብቻ ሳይሆን የመላ ኢትዮጵያውያን ሌሎችም ክለቦች በተመሳሳይና ኢትዮጵያ ቡናም ሌሎችም ክለቦች የኢትዮጵያውያን ናቸው ከዚህ በኋላ በቃ ኦልሬዲ ከህዝቡ ጋር የሚያሳስራቸው ብዙ ነገሮች ስላለ ማለት ነው። እና ቅዱስ ጊዮርጊስ ለእኔ መዳኛውን መንገድ ማቅለል የሚችልበትን ሂደት ወይም ዕድል የተጠቀመ አይመስለኝም። ጊዮርጊስ መዳን የሚችልበት አጋጣሚ እጃቸው ላይ ገብቶላቸው ነበረ። ይህም አንደኛው መደረግ ያለበት ብዬ የማምነው አንደኛ ለምርጫ ከመሯሯጡ በፊት የክለቡን ችግርና ክለቡን ከችግር የሚያወጡ ነገሮችን መመልከት ይኖርባቸው ነበር። ሁለተኛ ዛሬ ጠቁመህ ዛሬ ምርጫ እንዴት ነው የምትመርጠው? አካሄዱ በራሱ ጥያቄ የሚያስነሳ ነው፣ ያስደነግጣል። እንደ ቅዱስ ጊዮርጊስ አይነት ለሀገር ትልቅ ትምህርት ይሰጣል ብለህ የምታስበው ክለብ ለሀገር ብዙ ነገሮችን ሲሰጥ የኖረ ክለብ በአንድ ቀን ጠቁመህ በአንድ ቀን እንዴት ትመርጣለህ? ቢያንስ ምርጫ ሲካሄድ ጥቆማ ቀድሞ መከናወን አለበት። ከዛ የተጠቀሙ ሰዎች ፕሮፖዛላቸውን ያቀርባሉ። በኢትዮጵያ ስፖርት በሁሉም ፌዴሬሽኖች ያለውን ችግር እንዲሁም ጊዮርጊስ እንደዚህ ነው ምርጫ መካሄድ ያለበት ብሎ ማሳየት ይኖርብን ነበር በፍሪደም በነጻነት ምርጫዎች እንዲካሄድ በማድረግ ብዬ አምናለሁ። ሶ ይህንን ለማድረግ መታለፍ ያለባቸው ፕሮሰሶች ነበሩ ፕሮሰሶቹ ሳይታለፉ ነው ቀጥታ ምርጫ የተመረጠው እዛው ተጠቆመ እዛው ምርጫ ተከናወኑ በእኔ እምነት አንደኛ መፍትሄ አፈላላይ ኮሚቴ መቋቋሙ ነበረበት የተወሰነ ጊዜ አንድ ወር አጭር ጊዜ የሚሆን ሁለተኛ ብዙ ሰዎች መምጣት የሚፈልጉ በውጭ ሀገርም በኢትዮጵያም ሊኖሩ ይችላሉ አቅም ያላቸው ጊዮርጊስን ሊያሻግረው የሚችሉ እኔ አሁን ያሉት አቅም አላቸው የላቸውም እያልኩ አይደለም ግን ከብዙ የተሻለ የምታገኘው ከብዙ መርጠ ነው፣ አደለ። ለምሳሌ ስራ ስታወዳድር እኮ አንድ ሰው ጠርተህ ተቀጠር ማለት ትችላለህ። ለምንድን ነው ማስታወቂያ የምታወጠው? ጥራት ለማግኘት ነው አደለ። ስለዚህ ለረዘም ላለ ጊዜ ጥቆማ ተከናውኖ አንድ ወር ለሁለት ወር፣ ከዛ ማጣራዎች ተከናውነው ከዛ በኋላ ምርጫ ቢከናወን የተሻለ ሰው ማግኘት የሚቻልበት አማራጭ ነበረ። አሁን መልሶ እዛው ላይ እንዳይሆን ስጋት አለኝ። እንግዲህ በክለቡ አምራርነት የተመረጡት አብዛኞቹ ከዚህ ቀደም በነበረው የነበሩ ናቸው የሰሯቸው ማአት መልካም ስራዎች አሉ ባለፉት ጥቂት ዓመታት ግን ቅዱስ ጊዮርጊስ ያለበት ሁኔታ ደስ የሚል አይደለም ግልጽ ነው አሁንም ባለው ሁኔታ ከአንድ ወርና ከሁለት ወር በኋላ ለተጫዋቾቹ ደግሞ ላይከፍል ይችላል እዳ በዳ እየተጨመረበት ነው ችግር በችግር እሱ እንዴት ነው ሊፈቱ ያሰቡት እነዚህ የመጡ ሰዎች ወይም ደግሞ ነባር የነበሩ ሰዎች እንዴት ለመፍታት ነው? ማለት የመጀመሪያው እንቅፋት ከመታ ያው ድንጋዩ ራሱ ነው ይባላል። ደግሞ ግን እንቅፋቱ ያየው ከመታ ሁለተኛ መተ ከመታው ግን አንተ ነው ችግሩ ነው የሚባለው። እና እንዴት ነው መፍትሄውን በምን አገኙት? እስካሁን ያልፈቱትን ችግር ከዚህ በኋላ እንዴት ለመፍታት ተዘጋጁ? በምን አይነት መንገድ እስካሁን ምልስ አልፈቱትም የሚለው ነገር፣ ሳ እግር ኳስ ላይ ማመን ያለብን ነገር አለ። እግር ኳስ የገንዘብ ስፖርት ነው በቃ ይህንን ማመን አለብን። ኢትዮጵያ ውስጥ አሁን ትልቅ ችግር እየሆነ ያለው ይሄ ነው። እግር ኳሱን ወደ ቢዝነስ መቀየር ያቃተንም ለዚህ ነው። እግር ኳስ እስቲል አእምሯችን ላይ ያለው መላፋት ብቻ ነው ብለን ነው የምናስበው። እግር ኳስ ብዙ ነገሮችን ይፈልጋል፣ ብዙ ነገሮችን ይፈልጋል። እነዛም ብዙ ነገሮች የሚያሟሉ የቦርድ አመራሮች አሏቸው ወይ? አንዳንዴ እኮ ብልጥም መሆን አለብህ። ለመፍትሄ የሚሆን ነገር አድርገህ የዛሬ ሶስት ዓመት አራት ዓመት ደግሞ አይ ግድ የለምኝ። እኒህ ሰዎች ደግሞ የክለቡ ፍቅር አላቸው ብለህ ልታመጣቸው ትሻለህ። አሁን ለጊዜው ደግሞ የተሻለ ገንዘብና የተሻለ ነገር ማድረግ የሚችሉ ሰዎች ልታመጣ ትሻለህ። እና እኔ ትንሽ ጥያቄ የሚያስነሳ ከምርጫው ሂደት ጀምሮ፣ በነገራችን ላይ በዙም ጭምር ነው ሰው ሲመረጥ የነበረ ውጭ ሀገር ያሉ ሰዎች ተመርጠዋል። በምንድን ነው የተካሄደው የምትለውን ነገር ጥያቄ ብዙ ነገሮች ጥያቄ የሚያስነሱ ነው። በሽፍንፍኑ ነው። በቃ አንዳንድ ምርጫዎች በፌዴሬሽን ደረጃ እንደምናያቸው ቶሎ ቶሎ ጥድፍ ጥድፍ ይደረጉና የሆነ ሰው ለማስመረጥ ጥረት ይደረግና አላጥ ይደረጋል እንደዛ አይነት ነገር ነው። ቅዱስ ጊዮርጊስ ግን የዛ አይነት ነገር አይፈልግም። ቅዱስ ጊዮርጊስ ትልቅ ክለብ ነው፣ በርካታ ደጋፊዎች ያሉት ናቸው። ደጋፊዎች ተቆጥተዋል። ብዙ ደጋፊዎች ቁጭ ብላችሁ መነጋገር ይፈልጋል። አሁን መፍትሄ መምጣት ያስፈልጋል። ሰዓት እያለቀ ስለሆነ የተወሰነ ደቂቃ እሺ፣ ግን ጊዮርጊስ ጊዮርጊስ ነው፣ ጥያቄ የለውም። ሰው ፊም አንስቶታል። እና እንደውም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ በአንድ ንግግራቸው ኢትዮጵያ ቡናና ቅዱስ ጊዮርጊስ የተጫወቱ የከተማቸው ትልቁ ደርቢ እየተደረገ ብሔራዊ ቡድን የተመረጠው አንድ ተጫዋች ብቻ ነው፣ ራምኬል ጀምስ ብቻ። አሁን ሸገር ደርቢ ላይ ማለት ምን ያህል እንደተመናመነ የምታየው እና ይህንን ነገር ማነሳው ምንድን ነው ለማሊያ ፍቅር፣ ለማሊያ ፍቅር ያለ ሰው ክለብም ማክበር አለበት። በችግር ውስጥም ሆነ ክለብም ማክበር አለበት። ማንቸስተር ዩናይትድ ቤት እኮ ሰባት ቁጥር ማሊያ እኮ ብራንድ ነው፣ እኳ ሮናልዶ ሮናልዶ። ቅዱስ ጊዮርጊስ ቤት ውስጥ አዳነ ግርማ ያደረገው ማሊያ አስራ ዘጠኝ ቁጥር አስራዘጠኝ ቁጥር ኢትዮጵያ ቡና ላይ ዳያ ስቲፋኖ ሲያደርገው ቁጥር አስ ቁጥር አስር ቁጥር ይህን ማለት ነው። ግርሜ የኢትዮጵያ ፕሪሚየር ሊግ ላይ እንግዲህ በጣም የምንታዘባቸው ነገሮች አሉ። ዳግማዊ አሪያ የተባለ ተጫዋች አልነበር ቅዱስ ጊዮርጊስ ውስጥ ያዳነ ግርማን ማሪያ ነበር የለበሰው አስራዘጠኝ ቁጥር እና አሁን ከክለቡ ጋር ተለያይቷል በሚያስገርም ሁኔታ ማለት ነው። ሸገር ከተማ ፈርሞ ማለት ኦፊሻል አልፈረመም፣ ሕክምና ምርመራ አድርጎ ከክለቡ ጋር ትሬኒንግ እያደረገ ከዛ ነገ ላያርስ ይገባ እና ማለት ይሄን ለማንሳት የፈለግኩት ምንድን ነው? በችግር ውስጥ በመጥፎ ጊዜ ውስጥ ያለ ሰው ሰው ነው በቃ። እኛ በችግራችን ጊዜ የደረሰልን ሰዎች አሉ። ግርምሽም ሶፊም፣ ሁላችንም ችግር ሲያጋጥመ ከጎን የሚቆም ሰው ሰው ነው። በደስታ ጊዜ በፌሽታ ጊዜ የሚያጨበጭብ ሰው ሰው አይደለም። በችግር ውስጥ ያለ እና ጊዮርጊስ ላይም ሲቸገር ክለቡ ሲቸገር አብሮት የሚቆም ሰው ሰው ነው እና ተቃዋቾቹም ይህንን ነገር አዳፕት ማድረግ አለባቸው ብዬ አስባለሁ። እና ሶፊ በደንብ ገልጹታል። ይሄ በጣም በዙም እየተመረጥክ ብልጠት ብልጠት ይጎለዋል እንዴ? ትንሽ ብልጥ መሆን ያስፈልግ። የሀገራችን ትልቁ ክለብ ከምንላቸው ውስጥ ጊዮርጊስ ጊዮርጊስ ነው። በታሪክ ፋውንዴሽን ምስረታ ውስጥ ማለ ቡና ጊዮርጊስ እና አንዳንዴ ተቸግረሃል አታሃል ብለው ደግሞ ሰው የሚሄድ ሰው ልካል ችግር ውስጡ ነው ቢሆን ሰው አቶ ቢሆን ጊዮርጊስ ችግር የለው ምን ሰው የለውም ቢባል፣ ግን ብዙ ሰው አለው። ቅዱስ ጊዮርጊስ ማዕት ሰው አለው። የሚወደው የሚያከብረው ክለቡን የሚደግፍ ሚሊዮኖችን አይደለም ቢሊዮኖችን ሊሰጡ የሚችሉ ሰዎች እጁ ላይ አሉ። ለምን አይጠቀምባቸው? እኔ ጥያቄ ቅዱስ ጊዮርጊስ እሰጣ ገባ ውስጥ እንዲገባ ያደረገው ብዬ የማስበው በአቶ አብነት ገብረ መስቀልና በሼህ መሐመድ አላሙዲ መካከል የተፈጠሩት አለመግባባቶች ናቸው ብዬ ነው የማስበው። ይህንን ባለመፍታት የተፈጠረ ችግር ነው። ስለዚህ ቅዱስ ጊዮርጊሳውያን ከሁለቱ አንዱን መምረጥ ነው እዚህ ጋር ማለት ነው፣ ክለቡን ለማትረፍ። እኔ እንደምረዳው እንግዲህ፣ እኔ እንደሚገባኝ ምናልባት ልክ ልሆን ይችላለሁ፣ ልክ ላልሆን ይችላለሁ። አይ ነው ከሁለቱ መምረጥ ነው ሁለት ሰው አልተስማማም። ልማለት ጀማል ማለት ከሼህ መሐመድ አላሙዲ ጋር ነው። ስለዚህ አንዱን መምረጥ ነው ያድነኛል የምትለውን ክለቡን የፋይናንሱን ችግር ይቀርፍልኛል የምትለውን አቶ አብነት ያድነኛል ካልክ ወደ አቶ አብነት። አይ አቶ አብነት የፋይናንስ ችግሩን አይቀርፉልኝም ካልክ ወደ ሻህላ ሙዲ ና ወደ ጀማል ነው ምትሄደው። ከሁለቱ አንዱ ነው የምትመርጠው። ትናንት የተመለከትኩትም የጠቅላላ ጉባኤው ችግር አንድ እኔ በጣም ማዝ ነው። ምን አይነት ጠቅላላ ጉባኤ ነው? ደጋፊ ለምትፈልገው ደጋፊ መታወቂያ እየሰጠህ ለማትፈልገው ደጋፊ ደግሞ መታወቂያ ብዙ ቅሬታዎችን የሰብቻሉ። ደብዳቤ እንኳን አይሚን መታወቂያ እንኳን ሲጠይቁ አይ መታወቂያ አልደረሰም እየተባሉ ማለት ነው። ግን ለሌሎች በጎን ሲሰጥ ነበር። ምን አይነት ጠቅላላ ጉባኤ ነው በደጋፊ ምርጫ? ቢያንስ ይህን የጠቅላላ ጉባኤውን አወቃቀር ማስተካከል አለበት። ቅዱስ ጊዮርጊስ የደጋፊ ማህበር አምስት ድምፅ ካለው አምስት ድምፅ ወይ ሁለት ድምፅ ካለው ሁለት ድምፅ የአሰልጣኞች ኮቺንግ ስታፍ ሶስት ድምፅ እንደገና ትልቅ ሼር ያላቸው ይሄን ያህል ድምጽ እያልክ በሼር ነው መሆን ያለበት አዎ በሼር ነው መሆን ያለበት እንጂ ደጋፊ አንተ እንዴት ነው ደጋፊ ጠቅላላ ያማለት ቅዱስ ጊዮርጊስ እኮ በሚሊዮን የሚቆጠር ደጋፊ ያለው ምናልባት መታወቂያ ያለው 20 ምናምን ሺ ሊሆን ይችላል 20 ምናምን ሺ ገብቶ ይምረጣ እንደዛ ከሆነ ይሄ ጠቅላላ ጉባኤው አወቃቀር ክፍተት ነው ቅዱስ ጊዮርጊሳውያን እኔ ቆም ብላችሁ የምታስቡበት ጊዜ ነበር እውነት ለመናገር ማለት ይሄንን ክለብ ለማዳን የምትወዱት ከሆነ ቅዱስ ጊዮርጊስን የምትወዱት የምታከብሩት ከሆነ ይህንን ክለብ ማዳን ነበረባችሁ። እኔ ሌላው ጥያቄ ሆነብኝ፣ አቶ አብነት ገብረ መስቀል አሜሪካ ሆነው እንዴት ነው ክለቡን ሊመሩት የሚችሉት? ይሄ አልተመለሰልኝ ጥያቄ ነው። አሜሪካ ነው የሚኖሩት እንዴት ነው ቦርዱን የሚመሩት? ስለዚህ ብዙ መመለስ አለባቸው። ቅዱስ ጊዮርጊሳውያን ረጋ ብላችሁ ቆም ብላችሁ ከስሜታዊነት ውጡና የሚስተካከልበትን መንገድ ፈልጉ። የእኔ ሀሳብ ነው። አድማጮቻችን፣ የዛሬው ፕሮግራማችን በዚሁ አብቅቷል። ነገ እንመለሰበታለን። ነገ በዝርዝር እንመጣበታለን። ሰላም አሉ።